በስመ አብ ወወልድ ወንፈስ ቅዱስ አሎ አምላክ አሜን። ልጆች ለወላጆቻቸው ማድረግ ያለባቸው ግዴታ፣ ልጆች ሆይ እኔን አባታችሁን ስሙኝ፣ በሕይወት ትኖር ዘንድ እንዲህ አድርጉ። እግዚአብሔር አባትን በልጆች ላይ አክብሯልና የእናትንም ስልጣን በልጆቿ ላይ ከፍ ከፍ አድርጓልና፣ አባቱን የሚያከብር ልጅ ኃጢአቱ ይሰራ ይለታል እናቱንም የሚያከብር ልጅ ድድብ እንደሚያደልብ ነው። አባቱን የሚያከብር ልጅ በልጆቹ ደስ ይለዋል። የምጸልይበትንም ቀን ፈጣሪው ሰመዋል። አባቱን የሚያከብር ልጅ እድሜው ይረዝምለታል። እግዚአብሔርንም የሚሰማ ልጅ እናቱን ያሳርፍለታል። እንደ አገልጋዮች ለወላጆቹ ይገዛል በረከቱ ትደርስ ዘንድ በቃልም በስራህ አባትህን አክብረው። የአባት በረከት የልጅን ቤት ያጸናልና፣ የእናት እርግማን ግን መሰረትን ይቀንሳል። አባትህን በማቃለል አትመካ፣ የአባትህን ማቃለል ትምክህት አይሆንህምና። ሰው በአባቱ ክብር ይከብራል፣ የሰውም ውርደቱ እናቱን በማቃለሉ ነው። ልጄ ሆይ በእርጅና ጊዜ አባትህን እርደው በሕይወቱም ሳለ አታሳዝነው። ቢያረጅ አእምሮውን ቢያጣ በፈቃዱ ሽ በለው እንደሚቻልህም አክብረው። ባረጀም ጊዜ አታስከፋው። ዋጋ በመቀበል ጊዜ አባትን መርዳትን አይዘነጋብህምና፣ ስለ ኃጢአትህም ፈንታ ጽድቅ ትሠራልሃለች። በመከራም ቀን ይታሰብልሃል። ፀሐይ በረዴት እንደሚያቃጥለው ሀጣኖችንም እንደዚሁ ይቃጠላሉ! አባቱን የሚጠል ሰው እግዚአብሔር እንደሚጸየፍ ነው። እናቱን የሚያሳዝናትም በእግዚአብሔር ዘንድ የተረገመ ነው። ልጄ ሆይ ስራህ በሃይማኖት ይገለጥ፣ እውነተኞች ሰዎችም ይወዱሃል። እንደ ገናናነትህ መጠን እንደዚሁ ራስን አዋርድ፣ በእግዚአብሔር ዘንድ ዋጋን ታገኛለህ። የእግዚአብሔር ሥራው ታላቅ ነውና በቅዱሳን በትሑታን ዘንድ ይመሰገናል። የሚበረታብህን አትፈልግ፣ የማትችለውንም አትመርምር። ነገር ግን የታዘዝከውን አስብ፣ በስውር ያለውን ግን አያስጨንቅህ። አላስፈላጊ ሥራዎችን አትመርምር፣ ከሰዎች ይልቅ ለአንተ እጅግ ተገልጦልሃልና። ብዙ ሰዎች መታሰቢያቸውን አሳታቸው። ብዙ ሰዎችም ልቦናቸውን ትቢት ጣላቸው። ጥፋትን የሚወዷት በእርሷ ይሞታል። ክፉ ልቦናም በመጨመራቸው ይታመማሉ። ክፉ ልቦናም በመጨረሻው ይታመማል። ክፉ ልቦና በመከራ ይረግፋል። ኃጢአተኛ ሰውም በኃጢአቱ ላይ ኃጢአትን ይጨምራል። የትዕቢተኞች ጥፋት ፈውስ የላትም። ክፉ ተክል በውስጣቸው ስር ሰዷልና፣ የልብ ሰው ልቦና ምሳሌ ይተረጎማል። የዋቂ ሰው ጆሮም ጥበብ መስማትን ትወዳለች።